አንድ ነገር ነበር እና እንዴት ራሳችንን ከሰዎች አስተሳሰብ ጋር ኮኔክት ማድረግ እንደሌለብን የእነሱ አስተሳሰብ የራሳቸው ሀብት ነው። እነሱ አንተን የሚያዩበት መንገድ የራሳቸው ሀብት ነው። እሱ አንተ እነሱ የሚነግሩህን አይደለህም። እነሱ መጥፎ ነገር ሲነግሩ ብቻ አይደለም ይህንን መገንዘብም ያለብን ጥሩም ነገር ቢነግሩንም የእነሱ ሀብት ነው። መጥፎ ነገር የሚነግሩንም የራሳቸው አስተሳሰብ ነው። ይህ የሰዎቹ ይህን ለምንድን ያልኩት አንዳንድ ሰዎች በሰዎች አመለካከት ወይም ደግሞ ሰዎች ለእነሱ በነገሯቸው ፐርሰናሊ፣ እኔ ማለት ነው በቃ ሌላም ሌላ ቦታ እሄዳለሁ ሰው አንተ አንተ እኮ ኮስታራ ነህ፣ ዝምተኛ ነህ፣ ፊትህ ህታ ያል አይደለም ካለኝ ኦኬ፣ በጣም አመሰግናለሁ። ይህ ሰውዬ እኔን በፈለገበት መንገድ ተረድቶ ሊሆን ይችላል። በቃ ይህን ብሎኛለን። ስለዚህ ያንን ፐርሰናል መውሰድ የለብኝም። ያ ነገር ሰውየውን ሊጎዳ ነው። እንደዚህ ያለው እኔ ለማጥቃት ነው። ለምን እንደዚህ ይለኛል? ፐርሰናል አልወስድም፣ መውሰድ የለብኝ ተረዳዊ። ስለዚህ የተባልኩትን ነገር ይዤ እኔ ምንድነኝ? ነው እንዴት ነው የመጣሁት? ለምንድን ነው እንደዚያ የሆንኩ ኛለው ፈርስት ኢምፕሬሽን ላይ ከሰዎች ጋር ያለኝ ግንኙነት እንዴት ነው? ጥሩ ነው አይደለም የሚለውን ነገር እጠይቃለሁ፣ ራሴ ማለት ነው። ከዛ እያደረኩ ያለሁት ነገር ምንድን ነው? እዚህ ጋር ራሴን እየዋሸሁ ከሰዎች ጋር ጥሩ ግንኙነት ወይም ደግሞ ዘላቂ የሆነ ለቢዝነስ የሚሆን ለሪሌሽንሽፕ የሚሆን ግንኙነት መገንባት አልችልም። እየዋሸውኝ እያስመሰልኩኝ ከሰዎች ጋር ምኖር ከሆነ ራሴን አንደኛ እየጎዳው ነው፣ ሁለተኛ እየተገነባ ያለው ሪሌሽንሽፕም ሆነ ቢዝነስ የሆነ ሰዓት ላይ ለሚፈርስ ግልጽ ነው። ምክንያቱም እያስመሰልኩ እና እየዋሸ ነው። ከዛ አንጻር እኔ ብቻዬን ሲሆን ምን እያደረግኩኝ ነው ያለሁት? ብቻዬን ሲሆን ውስጤ የማይፈቅደው ነገር ነው ወይ እያደረግኩ ያለሁት ከራሴ ጋር ተስማምቼ ነው ወይ ያለሁት የሚለውን ነገር ጠይቃለሁ። እሱ ትክክል እሱ በጥሩ መንገድ እየሄደልኝ ከሆነ ሌላው የሰዎች አስተሳሰብ እኔን እንትን ሊለኝ አይገባም ወደ መጥፎ ነገር ሰዎች የሚሉኝ ነገር ወደ መጥፎ ወደ መረዳት አይወስደኝም ማለት ነው። ከተረዳችኝ ለምን ከራሴ ጋር እየተስማማ ግን እኔ መጀመሪያውንም ማስመሳይና ውሸታም ሆኜ ከራሴ ጋር የተስማማ ሆኜ ከሆነ እና ሰዎች እያሉኝ ያሉት እዚህ ጋር ኔጌቲቭ ነገር ከሆነ ከራሴ ጋር አሁንም ሰላም አልፈጥርም ማለት ነው።